የዘውትር ተመልካቾቻችን በያላችሁበት የተለመደው ሰላምታችን ድረሳችሁ እያልን ለሰዓቱ ያጠናቀርንላችሁ ዜናዎቻችን ይዘን መተናል። እስከ ዜናዎቻችን ማጠቃላይ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዜናዎቻችን የምናልፍ ነው የሚሆነው። በቅድሚያም ለትውስታ ያክል አርእስተ ዜናዎቹን በማስቀደም የምንጀምር ይሆናል። ፋሽስቱ አገዛዝ ቆቦ ከተማ አገልግሎት ጽህፈት ቤትን በእሳት ሙሉ ለሙሉ አውድሞታል ተባለ። ከመርጦ ለማርያም መካነ ሰላም በሚወስደው አውራ ጎዳና የሽብር ተግባሩን አጠናክሮ የቀጠለው የብልጽግና ስርዓት ከ38 ቀናት በላይ መንገድ በመዝጋት በወሎ እና በጎጃም መካከል ያለው የንግድና የማህበራዊ ግንኙነት በመቋረጡ ከፍተኛ የኢኮኖሚ ድቀት ተፈጥሯል። የጠመንጃ ፖለቲካን እርግፍ አርጎ መተው ይገባል ያሉ የሃይማኖት አባቶች በኢትዮጵያ ከአስር ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን የዓለም ምግብ ፕሮግራም አስታወቀ። ወደ መቃዲሾ እየገሰገሰ የነበረውን የአልሸባብ እንቅስቃሴ ለመግታት የቱርክ መከላከያ ሰራዊት የያዙ ሁለት የጦር አውሮፕላኖች ሶማሊያ መቃዲሾ አርፈዋል። እዚህና ሌሎችን በዝርዝር የምንመለከት ይሆናል። እስከ መጨረሻ አብራችን ቆዩ። ቀዳሜ ወደ አደረግነው ዜናችን ስናል ፋሽስቱ አገዛዝ ቆቦ ከተማ አገልግሎት ጽህፈት ቤቱን በእሳት ሙሉ ለሙሉ አውድሞታል ተባለ። በሰሜን ወሎ ዞን የቆቦ ከተማ አገልግሎት ጽህፈት ቤት ትላንትና ሚያዝያ አስራ ሶስት ሁለት ሺህ አስራ ሰባት ዓ ም ምሽት ሆን ተብሎ በእሳት ሙሉ ለሙሉ ወድሟል ተብሏል። በክልሉ ከፍተኛ ብልጽግና መሪ የመሬት ወረራ ዘመቻ ቁንጮ ላይ የሚገኙ ቆቦ ከተማ በጥቂት የፋሽስቱ አገዛዝ ሹማምንቶች፣ ህገወጥ ደላሎችና ይሄ ጊዜ አያልፍም እና አይነጋም በመሰላቸው ባለሀብቶች ቅንጅት ተዘረፈውን የህዝብ ሀብት እንዳይታወቅ በሚል መረጃ ለማጥፋት ጽፈት ቤቱን ሙሉ ለሙሉ አውድመውታል። ስለሆነም የህዝብ ሀብት ተዘርፎ ተድበስብሶና ተዳፍኖ የሚቀርበት ሁኔታ እንደሌለና ጊዜውን ጠብቆ የህዝብ ሀብት ለህዝብ ሆኖ እንደማይቀር እየገለጽን የአማራ ፋኖ በወሎ ቤት አማራ ይህንን ጉዳይ በጥልቀት በመመርመርና በማጣራት ጸረ ህዝብ የሆኑ ወንጀለኞች ላይ እርምጃ የሚወስድ መሆኑን ለህዝብ ማሳወቅና መግለጽ እንወዳለን ብለዋል። የህክምና ተቋማቱ በፋሽስቱ አገዛዝ የወደመበት ህዝብ ከመርጦ ለማርያም መካነ ሰላም በሚወስድ አውራ ጎዳና የሽብር ተግባሩን አጠናክሮ የቀጠለው የብልጽግናው መንግስት ከ38 ቀናት በላይ መንገድ በመዝጋት በወሎና በጎጃም መካከል ያለው የንግድ የማህበራዊ ግንኙነት በማቋረጡ ከፍተኛ ኢኮኖሚ ድቀት ተፈጥሯል። አቅመ ደካሞች ህጻናት፣ እናቶች፣ ሽማግሌዎችና ወላዶች በትራንስፖርት መቋረጥ ምክንያት በህክምና ዕጦት እየተሰቃዩ ነው። በረሃ በሚሸፍነው የእነብሴ ሳር ምድር ወረዳ ነው ተግባሮቹ ህሙማን ወደ ህክምና አገልግሎት ተቋም ለማድረስ ሰዓታት አይደለም ቀናትን በቃሬዛ ተሸክመው እንዲጓዙ ሌላ የብልጽግና የመከራ ቀንበር ተጭኖበታል። በመንገዱ መዘጋት ምክንያት የተቋረጠው የጎጃምና የወሎ የንግድ ትስስር በመካነ ሰላም፣ ወጊዴ፣ ተንታ፣ መቅደላ፣ አቃስታ ባለፉ ሰላሳ ስምንት ቀናት ውስጥ በእህልና ጥራጥሬ ላይ ያሳየው የዋጋ ጭማሪ ከሸማቾች አቅም በላይ በመሆኑ እናቶች ልጆቻቸውን በመገብ እንዳልቻሉ ታውቋል። ጤፍ፣ በቆሎ፣ ስንዴ፣ አተር፣ በርበሬ ከፍተኛ ዋጋ ጭማሪ እየተስተዋልባቸው ሲሆን ከ3ሺ እስከ 3800 ድረስ ከነበረው ገበያ ላይ የዋጋ ጭማሪ አስመዝግቧል። በጎጃም መርጦ ለማርያም፣ ግንደ ወይን፣ ሞጣ፣ አዴት፣ ደብረ ወርቅ፣ ቢቸና የአርሶአደሩ ምርት ሲያሽቆለቁል አርሶአደሩ ለማዳበሪያ ግብአት መግዣ በተፈጠረበት ተጨማሪ ጫና በርካሽ ምርቱን እየሸጠ ይገኛል። ከአዲስ አበባና ባህር ዳር ይጫን የነበረው ሸቀጣሸቀጥ በመቆም ምክንያት በተፈጠረ የምርት ማነስ ነጋ ነጋዴዎች ወደ ድህነት እንዲያሽቀለቁሉ ተጠቃሚዎችም በማቋረጥ እንግልት ውስጥ እንደሚገኙ ተረጋግጧል። የጠመንጃ ፖለቲካን እርግፍ አድርጎ መተው ይገባል፣ የሃይማኖት አባቶች አሉ። በጠመንጃ በማንሳት ችግሮችን በግጭት ለመፍታት የመሞከር ልማድ ሊቀር እንደሚገባ ሃይማኖት አባቶች ገለጹ። ከኢቲቪ ጋር ቆይታ የነበራቸው የሃይማኖት አባቶች በመካከርና በፍቅር የኢትዮጵያን ዘላቂ ሰላም ማረጋገጥ እንደሚቻል ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርኩ ብፁዕ ወቅዱስ አቡነ ማቲያስ እርስ በእርስ በመነጋገር ያሉ ችግሮችን ለመፍታት በጋራ መስራት ይገባል ብለዋል። ኢትዮጵያ የሁላችን ሀገር መሆኗን የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና እድገቷ የጠበቀ ጥረት ማድረግ ይገባል ሲሉም ተናግረዋል። አቡነ ማቲያስ አክለውም በጠመንጃ በማንሳት ችግሮችን በግጭት ለመፍታት የሚሞከሩ ወገኖች ቆም ብለው በማሰብ የሰላም አማራጭ ሊጠቀሙ እንደሚገባ ጥሪ አቅርበዋል። ሰላምና በቃል ብቻ ሳይሆን በተግባር ልንሻው ይገባል ያሉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቶፋ ክንዳችን ማንሳት ካለብን ድህነትን ለመዋጋት ሊሆን ይገባል ሲሉ ተናግረዋል። ውጊ አስፈላጊ ከሆነ መዋጋት ያለብን ድህነትን ነው ሲሉም ገልጸዋል። በግጭት ውስጥ መዘፈ ከፈጣሪ በመራቅ የሰይጣን ተልዕኮ አስፈጻሚ የሚያደርግ መሆኑን ነው ያስረዱት። የኢትዮጵያ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲያን ብርሃነ ኢየሱስ ሴራፌል በበኩላቸው ሰላምን ለማስጠበቅ ሰዎች የፍቅርና የይቅርታ ልብ ሊኖራቸው ይገባል ብለዋል። ይህንንም በምእምናን ልብ ውስጥ ለማስረጽ እንደሚተጋ ነው የተናገሩት። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ዋና ጸሐፊ ኤስ ደረጀ ጀንበሩ በሀገራችን ያስተናገደቻቸው የእርስ በርስ ግጭትና ልዩነቶችን በውይይት ከመፍታት ይልቅ መሳሪያ በማንሳት ለመቋጨት በመኮራቸው ዋጋ አስከፍሉናል ሲሉም ገልጸዋል። አንዳችን በሌላችን ላይ እያስከተልነውን ጉዳት ጥላቻን ከትውልድ ትውልድ ከማስተላለፍ እና የህዝብን ሰቆቃ ከማራዘም የዘለለ ውጤት እንዳላመጣ ልብ ሊባል ይገባል ብለዋል። ከግጭት አዙሪት ለመውጣት ቁርጠኝነት የተላበሰ እርምጃ መውሰድ እንደሚገባም ጥሪ አቅርበዋል። በእነ ዶክተር ወንደሰን አሰፋና ተመስገን እስማማው መዝገብ በሽብር ወንጀል የተከሰሱ አማራዎች ሚያዝያ 13/2017 ፍርድ ቤት ቀርበዋል። በእነ ዶክተር ወንደሰን አሰፋ መዝገብ ሃምሳ አንድ የሽብር ወንጀል ተከሳሾች የተካተቱ ሲሆን ከመካከላቸውም በቅሊንጦና ቃሊቲ ስር ላይ ይገኛሉ። ዶክተር ወንደሰን አሰፋ ኃይለማርያም ማርያም ጋዜጠኛና መምህርት መስከረም አበራ አየለ ዶክተር መሰረት ቀለመ ወርቅ ፕሮፌሰር ማዕረጉ ቢያበይን ዶክተር ሲሳይ አውጋቸው ጠበቃና የሕግ ባለሙያ አለልኝ ምህረቱ አንድ ነው ጋዜጠኛ ዳዊት በጋሻው ጥላሁን ጋዜጠኛ ገነት አስማማው አያሌው ጋዜጠኛ ጎበዜ ሲሳይ ዘገየ መንበረ አለሙ ተከተል ዶክተር ገብረ አብ አለሙ ዘሪሁን ዮርዳኖስ አለሜ ከበደ ተስፋዬ መኩሪያ አበባው ታደሰ ወዳይነው ተሰማ ሀብታሙ ዳኛ አለማየው ሰላም ቢሰጥ ተረፈ ካሴ ዳዊት እባቡ ቢተውም ማስረሻ ኒየው ታረቀ ቴሮስ ተሾመ አየነው ሞላለኝ ሲሳይ ጌትነት አብርሃም ጌትነት ዘገየ አንድ በተሻገር ታደሰና ሲሳይ መልካሙ ከተባሉ 23 ተከሳሾች መካከል ዶክተር መሰረት ቀለመ ወርቅና ማስረሻኔው ታረቀው በእለቱ ችሎት አልተገኙም። መዝገቡ የተቀጠረው አቃቢ ህግ ቀሪ ምስክሮችን አቅርቦ እንዲያሰማ በሚል ነበር። በዚህ መሰረት ከሚያዚያ 22017 እስከ ሚያዚያ 122017 በነበረው ጊዜ አቃቢ ህግ አማራ ክልል ውስጥ ያለውን የጸጥታ ችግር እንደ ምክንያት በመጥቀስ አንድም ምስክር ለማቅረብ አልተቻለም። ሚያዚያ 13 2017 የነበረው ችሎት ግን አንድ ምስክር ብቻ ይዞ በመምጣት አስመስክሯል። የምስክሩም ስም ተመስገን የሚባል ሲሆን ከባህር ዳር ከተማ ፌዴራል ፖሊስ ካምፕ የመጣ ነው። ምስክሩ ቃሉን ከመስጠቱ በፊት አቃቢ ህግ ምስክሩ ስለ ሁሉም ተከሳሾች የሚያስረዳልኝ በመሆኑ ሁሉም ባልተሟሉበት ሁኔታ ሊሰማ አይገባም በማለት ተከራክሯል። በጠበቆች በኩል ምስክሮች የሚያስረዱት ፍሬ ነገር ምን እንደሆነ እንዲያስረዱ ከተደረገ በኋላ ፍርድ ቤቱ የራሱን ውሳኔ ቢሰጥበት ሲሉ ጠይቀዋል። የፌዴራሉ ከፍተኛ ፍርድ ቤት ምስክሩ ገብቶ ምን ጉዳይ እንደሚመሰክር ጠይቆ ከተረዳ በኋላ በጉዳዩ ላይ ብይን ሰጥቷል። ይሁንም በእስር ላይ የሚገኙት ተከሳሾች መካከል በዕለቱ ችሎት ያልተገኙትን ዶክተር መሰረት ቀለማ ወርቅና ማስረሻ እንየው ከነገ ሚያዝያ 14 2017 ጀምሮ በችሎት ከተገኙ ሂደቱን እንዲከታተል ሲል ትዕዛዝ ሰጥቷል። በዕለቱ የቀረበው የአቃቢ ህግ ምስክርም ተከሳሾች እንደማያውቅና የሚመሰክረውን በአንድ ወቅት የፌዴራል ፖሊስ ንብረት ጭነው ከአዲስ አበባ ወደ ጎንደር ሲጓዙ ደረጃ ደጀን በረሃ አካባቢ የመኪና ብልሽት እንደገጠመው አስታውሷል። ይህንም በተበላሸ መኪና ውስጥ የነበረው ንብረት ለመውሰድ በሚል በሌላ መኪና ከባህር ዳር ወደ ደጀን ሲመለሱ ደጀን በረሃ መግቢያ ላይ ቁጥራቸው ከሃያ እስከ ሰላሳ የሚደርሱ የምስራቅ አማራ ፋኖዎች አስቆመው በመያዝ የያዝነውን ሁለት ክላሽ ለፖሊስ አስረክቡ በማለት ትዕዛዝ ሰጡን። ብረቱን ከማስረከባችን ከፖሊሶች እጅ ነጥቀው ወስደውታል ብለዋል። በመቀጠልም ወደ ደጀንና ወደ ደብረ ማርቆስ ቆይታ ከተመለሱ በኋላ ከሁለት ሳምንት የመንግስት የጸጥታ አካላት የካምፕ ቆይታ በኋላ በሰላም ተመልሰው ወደ ስራ ቦታ መግባታቸውን ተናግሯል። ምስክሩ ቃሉን ከሰጠ በኋላ በጠበቆች በኩል መስቀለኛ ጥያቄዎች ቀርበውለት ምላሽ ሰጥቷል። ይሁን እንጂ አቃቢ ህግ ዳግም የማጣራ ጥያቄዎች ያቀረበ ምላሽ እየሰጠበት ባለበት ሁኔታ ቀረጻው ጠፍቷል፣ በመባሉ በኢደር ለሚያዝያ 14 2017 እንደ አዲስ እንዲመሰከር ቀጠሮ ተይዞለታል። ተከሳሹ የምስራቅ አማራ ፋኖ ሲል የገለጸውን አቃቢ ህግ የምስራቅ ጎጃም ፋኖ እያለ በማስተካከል መናገሩ አስገራሚ ነበር። በኢትዮጵያ ከአስር ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን የዓለም ምግብ ፕሮግራም አስታውቋል። በኢትዮጵያ ከአስር ሚሊዮን በላይ ሰዎች በሀገሪቱ እየጨመረ ላለው ረሃብና የተመጣጠነ ምግብ እጥረት መጋለጣቸውን የተባበሩት መንግስታት የዓለም የምግብ ፕሮግራም አስታውቋል። ድርጅቱ በዛሬው ዕለት ባወጣው መግለጫ እንዳስታወቀው ፕሮግራሙ ኢትዮጵያ ውስጥ ለሚከናወነው ስራ የሚውል ተጨማሪ ገንዘብ በአስቸኳይ ማግኘት ከሆነ ለ3.6 ሚሊዮን ሰዎች የሚያቀርበው የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንዲቋረጥ አስጠንቅቋል። ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ ምግብ እጥረት እየጨመረ የመጣው ሀገሪቱ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነ በመግለጫው ላይ ተጠቅሷል። ግጭት፣ ቀጠናዊ አለመረጋጋት ተቋሙ ከጠቀሳቸው ምክንያቶች መካከል ናቸው። በሀገሪቱ ውስጥ ያለው የኢኮኖሚ ቀውስና ድርቅ እየጨመረ ለመጣው ረሃብና የተመጣጠነ ምግብ እጥረት በምክንያትነት ተጠቅሰዋል። እነዚህ ችግሮች ሚሊዮኖችን ያለበቂ የተመጣጠነ ምግብ እንዳስቀሩም የአለም የምግብ ፕሮግራም ገልጿል። አቋሙ መግለጫ በመላው ኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብና ምግብ እጥረት ተጋልጠዋል ብሏል። ከእነዚህ ሰዎች መካከል ሶስት ሚሊዮን ያህሉ በግጭትና በአስቸጋሪ የአየር ጸባይ ምክንያት ከመኖሪያቸው እየተፈናቀሉ እንደሆኑም ጠቅሰዋል። የዓለም የምግብ ፕሮግራም በኢትዮጵያ የተመጣጠነ ምግብ እጥረት ያለበትን ደረጃ አሳሳቢ ስል ጠርቶታል። የተመጣጠነ ምግብ እጥረት ያጋጠማቸው 44 ሚሊዮን ነፍሰ ጡርና አጥቢ እናቶች እንዲሁም ህጻናት ህክምና እንደሚያስፈልጋቸውም አስታውቀዋል በ አምስት የመጀመሪያ ሩብ አመት ከሶስት ሚሊዮን በላይ ሰዎች የምግብ እርዳታ ማቅረቡን ያገለጸው የዓለም የምግብ ፕሮግራም ከነዚህ ውስጥ ሰማኒያ በመቶ ድጋፍ የቀረበው ለተፈናቀሉና የከፋ የምግብ ዋስትና ችግር ላጋጠማቸው ኢትዮጵያውያን መሆኑንም አስታውቀዋል። የዓለም የምግብ ድርጅት በዚህ ዓመት በኢትዮጵያ ለሚገኙ አንድ ሚሊዮን ገደማ ስደተኞች 60 በመቶ የምግብ ድጋፍ እንዳቀረበ አስታውሷል። አቶ ታምራት ላይኔ የዓለም አቀፍ የብሎክ ቼን አስተዳደር አማካሪ ሆነው ተሾሙ። የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ ታምራት ላይኔ አድማሱን የሾማቸው ጉላዳኦ የተሰኘው የክሪፕቶ ከረንሲ ድርጅት ነው። ድርጅቱ አቶ ታምራት ለምን እንደመረጣቸው ሲገልጽ ኢትዮጵያ ከአምባገነን መንግስት ወደ ዲሞክራሲ በምትሸጋገርበት ወቅት የተቋሙን ግንባታና እርቀ ሰላም ላይ ትልቅ ሚና በመጫወት እንደሆነ አስረድተዋል። ከዚህ ልምዳቸው በመነሳት አሁን ደግሞ ድርጅቱ እያደገ በመጣው አዲሱ የክሪፕቶ ገበያ በመንግስት ውስጥ ለመስፋፋት የሚደረገውን ጥረት ያግዛሉ የሚል እምነት እንዳለው አስታውቋል። አቶ ታምራት ላይኔ ሹመቱን ከተቀበሉ በኋላ ሲናገሩም አስተዳደራዊ ውድቀቶች እምነትን መልሶ መገንባት ስራ ላይ ከፍተኛ አስተጽኖ እንዳላቸው የመጀመሪያ የአይን ምስክር ነኝ። ኩላዳኦ የዓለማችን የሀብት ክፍፍል ሚዛናዊ ባልሆነበት በዚህ ዘመን ይህን ለማስተካከል የሚጥር ድርጅት በመሆኑም አብሬው ለመስራት ወስኛለሁ ብለዋል። ድርጅቱ በክሪፕቶ አማካኝነት የተለያዩ ልማትና የእርዳታ ስራዎችን የሚያከናውን እንደሆነ በድረገጹ ላይ አስታውቋል። ብሪክስ የአሜሪካን ዶላርን የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን ተናገሩ። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነት ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን በቅርቡ ይፋ አድርጓል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ እንደተናገሩት ይህ አዲስ የክፍያ ዘዴ ከባህላዊው ስርዓት ፈጽሞ የተለየ ሲሆን፣ በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ ለውጥ ሊያመጣ ይችላል። በተለይም የአሜሪካ ዶላር በዓለም አቀፍ የንግድ ልውጦች ውስጥ ምን ምንም አይነት ሚና እንደማይኖረው አብዛኞቹ የንግድ ስምምነቶች በአባል ሀገራቱ የገንዘብ ምንዛሪዎች እንደሚፈጽሙ ይጠበቃል። ሚኒስትሩ አክሎም ይህ አዲስ የክፍያ ስርዓት ብሪክስ አባል ሀገራት ውጭ ያሉ ሀገራትም ክፍት እንደሚሆን አረጋግጠዋል። ይህም ማለት ማንኛውንም ሀገር የአሜሪካን ዶላር ሳይጠቀም የንግድ ልውጦችን ማከናወን ይችላል ማለት ነው። በተጨማሪም ይህ አዲስ የክፍያ ስርዓት በአሜሪካና በአውሮፓ ቁጥጥር ስር ባለው የስዊፍት የከፍተኛ ስርዓት ላይ እንደማይመሰረት እና ትልቁን ከ ውጭ ተጽዕኖ ነፃ የሆነ የራሳቸውን ክፍያ መድረክ ለመፍጠር እየሰሩ መሆኑን ገልጸዋል። ወደ መቃዲሾ እየገሰገሰ የነበረው የአልሸባብ እንቅስቃሴ ለመግታት የቱርክ መከላከያ ሰራዊት የያዙ ሁለት የጦር አውሮፕላኖች ሶማሊያ መቃዲሾ አርፈዋል። በዚህም በመጀመሪያ አምስት መቶ የቱርክ ኮማንዶ ከስፍራው ደርሰዋል። ባለፉት ቀናት ውስጥ አልሸባብ በሶማሊያ ጦር ላይ ከፍተኛ የማጥቃት ዘመቻ መጀመሩን ተከትሎ የሶማሊያ ጦር የመፈራረስ አደጋ ውስጥ መግባቱን የተመለከተችው ቱርክ በሁለት አንቶኖቭ አውሮፕላን አምስት መቶ ሰራዊት ከበቂ መሳሪያ ጋር ወደ መቃዲሾ ልካለች። የተከበራችን፣ የተወደዳችሁ ተመልካቾቻችን ለሰዓቱ ያጠናቀነውን ዘገባዎቻችን በዚሁ አጠናቀናል። በሌላ ሰዓት በሌላ ርዕሰ ጉዳይ እንደገና እስከምንገናኝ ድረስ ቻናላችን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድጠብቁን በአክብሮት እንጋብዛለን። መልካም ቆዩን።